ሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስትልን ክብራትና ክብራን አርማጅ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው። አራት እጅግ ወሳኝ ወሳኝና አነጋጋሪ የሆኑ መረጃዎችን በህ ተከታታይ ወደ እናንተ ይዘንላችሁ ቀርበናል። እነዚህ አራቱ ዜናዎች አንድ ላይ ስናያቸው ከፓርላማ ምክር ቤት እስከ ገበሬው ማሳ ድረስ ያለውን የአገራችንን ሙሉ የኢኮኖሚ ምስል ቁልጭ አድርገው ያሳያሉ። ይህ የገንዘባችንና የኑሮአችን ጉዞ ነው። ከኪሳችን እንዴት እንደሚሰበሰብ፣ በሀገር ደረጃ ወዴት እንደሚኬድ፣ በመሃል እንዴት እንደሚባክንና ከሁሉም በላይ ደግሞ መሠረታችን የሆነውን አርሶ አደር ምን ዓይነት ፈተና ውስጥ እንዳለ እንመለከታለን። በመጀመሪያው መረጃችን የደመወዝ ግብር ማሻሻያን እንቃኛለን። ቀጥሎ የ1.93 ትሪሊዮን ብሩን በጀትና የጸጥታ ወጪ ውዝግብን እናያለን። ከዚያም በከተሞች ስላለው የሀብት ብክነት እንመለከታለን። በመጨረሻም ወደ ገጠር ወርደን የምግብ ዋስትናን አደጋ ላይ የጣለውን የማዳበሪያ ዋጋ እንመረምራለን። በመጀመሪያው ትልቁ ዜናችን ኪሳችንን ይመለከታል። ለዘጠኝ ዓመታት የቆየው የገቢ ግብር አዋጅ ሊሻሻል ነው። አሁን ካለው የኑሮ ውድነት አንጻር ለውጥ ያስፈልጋል በሚል የገንዘብ ሚኒስትር አዲስ ረቂቅ አቅርቧል ዋናው ነጥብ ከግብር ነጻ የሚሆን የገቢ መጠን ከ600 ብር ወደ ሁለት ሺ ብር ከፍ ማድረግ ነው ይህ ጥሩ ቢመስልም ባለሙያዎች ግን መንግሥት ራሱ ዝቅተኛውን የመንግሥት ሠራተኛ ደሞውስ ውስጥ ከ4000 ብር በላይ አድርጎት እያለ የሁለት ሺ ብር ጣሪያ ማን ነው በትክክል ተጠቃሚ የሚያደርገው በማለት ይጠይቃሉ ከዚህ በላይ ቦር 10900 ብር የሚያገኝ ሰራተኛና ቦር 200000 ብር የሚያገኝ ግለሰብ ሁለቱም እኩል ከፍተኛውን የ35% ግብር መክፈላቸው ፍትሃዊ አይደለም የሚል ጠንካራ ክርክር ተነስተዋል። እንግዲህ መንግስት ይህንን ገንዘብ ከሰበሰበ በኋላ ወዴት ነው የሚወስደው? ይህ ወደ ሁለተኛው ትልቁ ዜናችን ይወስደናል። የ1.93 ትሪሊዮን ብር የ2018 በጀት በፓርላማ የጦፈው ውይይት ያስነሳው ደግሞ ለጸጥታ ዘርፉ የተመደበው በጀት ነው። የምክር ቤቱ አባላት ዶክተር ደሳሌ ጫኒ ያነሱት ጥያቄ ዋና ዋና መነጋገሪያ ሆነዋል። ለመከላከያ፣ ለፌዴራል ፖሊስና ለደህንነት በድምሩ ከ94 ቢሊዮን ብር በላይ ተመድቧል። በአንጻሩ እንደ አቶ ዶቤ ያሉ ሌሎች የምክር ቤት አባላት ደግሞ መከላከያ ባይኖር ዛሬ እዚህ አንቀመጥም ነበር፣ በጀቱ መጨመር አለበት በማለትም ተከራክለዋል። የገንዘብ ሚኒስትሩ አቶ አህመድ ሺዴ በበኩላቸው ይህ ስጋት ከምን እንደተነሳ አይገባኝም፣ ለጸጥታ የምናወጣው ገንዘብ ከጎረቤት ሀገራት አንጻር እጅግ ዝቅተኛ ነው በማለት ምላሻቸውን ጨምረዋል። መሪዎችም በፓርላማ ስረ ትሪሊየን እና ቢሊየን ሲከራከሩ በተመሳሳይ ቀን የወጣ ሌላ አንድ ሪፖርት አለ። ይህ ሪፖርት በየቤታችን ያለንበትን ሁኔታና በትንሽ ነገር ምን ያክል ትልቅ ሀብት እንደሚባክን ቁልጭ አድርጎ ያሳያል። የኤሌክትሪክ አገልግሎት እንዳስታወቀው ባለፉት ዐሥር ወራት ውስጥ ብቻ ምርመራ ከተደረገባቸው ቆጣሪዎች ውስጥ ወደ 18 ሺህ የሚጠጉት በትክክል እንደማይሠሩ ተረጋግጧል። ይህ ማለት ከተመረመሩት ቆጣሪዎች ውስጥ ከ30% በላይ የሚሆኑት እየተበላሹ ናቸውም ተብሏል። በዚህ ብልሽት ብቻ የጠፋው ሀብት ቀላል አይደለም። ተቋሙ እነዚህን ቆጣሪዎች በመቀየሩ ብቻ ዋጋው ከ500 ሚሊየን ብር በላይ የሚገመት የኤሌክትሪክ ኃይል ብክነት እማዳኑን ገልጿል። ይህ ማለት እነዚህ ቆጣሪዎች ሳይቀየሩ ቢቆዩ ኖሮ ከግማሽ ቢሊየን ብር በላይ የሀገሪቱ ሀብት ይባክን ነበር ማለት ነው። ከከተሞች ብክለት፣ ከፓርላማ ክርክር ወጥተን የሀገራችን የጀርባ አጥንት ወደ ሆነው ገበሬ እናምራ። እዚህ ያለው እውነታ ከሁሉም የበለጠ አሳሳቢ ነው። የአማራ ክልል አርሶ አደሮች የማዳበሪያ ዋጋ በእጥፍ በመጨመሩ ምክንያት በቀጣይ ዓመት ከፍተኛ የምርት ማነስ ሊከሰት እንደሚችል እያስጠነቀቁ ነው። አንድ የሰሜን ጎንደር አርሶአደር እንደ እንደተናገሩት ከዚህ በፊት ስምንት ኩንታል ማዳበሪያ ይጠቀም የነበረ ገበሬ አሁን ከሁለት ኩንታል በላይ መግዛት አልቻለም። ይህ ማለት የእርሻ ማሳያ ያለ ጥቅም እየቀሩ ነው ማለት ነው። ከዚህ የከፋው ደግሞ ገበሬው አማራጭ በማጣት ብዙም ለምግብነት የማይውለውንና ማዳበሪያ የማያስፈልገውን ግጦሽ የተባለ የእህል ዓይነት ለመዝራት እየተገደደ መሆኑ ነው። የምሥራቅ ጎጃም አርሶ አደሩም ጦሙን የሚያደር የአርሶ አደር ማሳ ሊኖር ይችላል ሲሉ ስጋታቸውን ገልጸዋል። ይህ ማለት በቀጥታ የምግብ ዋስትናችን አደጋ ላይ ወድቋል ማለት ነው። ይህ በእንዲህ እንዳለ በዚህ ሰዓት የወጣው ሪፖርት በመዲናዋ ከ23,000 የሚበልጡ ደንብ ተላላፊ አሽከርካሪዎች ስለ መቀጣታቸውም ሰምተናል። በአዲስ አበባ ትራፊክ ማኔጅመንት ባለሥልጣን የአውቶማቲክ ኢንፎርሜሽን ፓርኪንግ ማኔጅመንት ሲስተም ተግባራዊ ካደረገ ወዲህ 23,508 ደንብ የተላለፉ አሽከርካሪዎች በተለያዩ የጥፋት እርከኖች መቀጣታቸውን ገልጿል። በተቋሙ አስራ አንዱም ቅርንጫፍ ጽሕፈት ቤቶች ከጥር 1 2017 ጀምሮ በግንዛቤ በተደገፈ ቁጥጥር ደንብ 557 እዝባር 2016 መነሻ በማድረግ በአውቶማቲክ ኢንፎርሜሽን ሲስተም በእርከን 1 4953 በእርከን 2 ደግሞ 8622 እና በእርከን 3 3820ና በልዩ የጥፋት ደረጃ ደግሞ 6113 አሽከርካሪዎች በደንብ መተላለፍ የገንዘብ ቅጣት እንደተጣለባቸው የቁጥጥርና ኩነት አስተዳደር ዳይሬክተሮች ዳይሬክተር አቶ አያሌው ገልጸዋል። ይህ በእንዲህ እንዳለ በከተማ አስተዳደሩ ከሚገኙ በተጨማሪ በክልል መጥተው በከተማዋ እየተንቀሳቀሱ የትራፊክ ደንብ የተላለፉ የ3675 አሽከርካሪዎች መንጃ ፈቃድ በሲስተም ገብተው እንዲመዘገቡ የተደረጉ ሲሆን በአሁን ወቅት ወደ ከተማዋ ወደ ሲስተም የገባው የመንጃ ፍቃድ ቁጥር 1 ሚሊዮን 128338 መድረሱን አቶ አያሌው ተናግረዋል። ዳይሬክቶሬቱ ከመደበኛ ስራ በተጨማሪም በበጀት ዓመት ማጠቃለያ ምዕራፍ አዳዲስ ፈጣሪዎችን ያካተተ እቅድና የትኩረት አቅጣጫዎችን በማስቀመጥ ወደ ተግባር መግባቱን አሃዱ ከባለስልጣኑ ያገኘው መረጃ ያመለክታል። በመጨረሻም በህክምና ተቋማት ውስጥ ከፍተኛ የሆነ የደም ፍላጎት መኖሩን የገለጹት የአገልግሎቱ ምክትል ዳይሬክተር ሀብታሙ ታዬ፣ ይሁን እንጂ ከቅርብ ጊዜ ወዲህ የካንሰር ህመምተኛና የካንሰር ሕክምና ማዕከላት መበረካታቸውን ተከትሎ የደም ፍላጎቱ በከፍተኛ ሁኔታ ጨምሯልም ተብሏል። የካንሰር ታማሚዎች በቀን መቶ ሃያ የፕላምፕሌት የደም አይነት እንደሚፈልጉ በመግለጽም የሕፃናትና የአዋቂዎች የካንሰር ሕክምና በሚሰጡ ማዕከላት ላይ ይህ የደም አይነት እጥረት በከፍተኛ ሁኔታ እንደሚታይም ተናግረዋል። በሌላ በኩል በከተሞች አካባቢ ከመኪና አደጋ ጋር ተያይዞ ከፍተኛ የሆነ የደም ፍላጎት መኖሩን የገለጹት የአገልግሎቱ ምክትል ዳይሬክተር ሁሉም ሕክምና ላይ ደም በማስፈለጉ አቅርቦቱ መሻሻል እንዳለበትም ተናግረዋል። በኢትዮጵያ በአሁኑ ወቅት በየዓመቱ 80,000 ሰዎች በተለያዩ የካንሰር ሕመሞች የሚያዙ ሲሆን 53,000 የሚሆኑ ሰዎች በሽታው ምክንያት ሕይወታቸው እንደሚያጡ የጤና ሚኒስቴር ማስታወቁ ይታወሳል። መደመጥ ያለባቸው ወሳኝ የሆኑ በርከት ያሉ መረጃዎችን ወደ እናንተ አድርሰናል። ቪዲዮን ላይክ ላይክ ሼር ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።